ኤልያስን ልክላቸው አለ። ኤልያስ ይመጣል ብለው ተስፋ ያደርጉ ነበረ። ቀጥሎ ደግሞ መሲህ የሚባል አለ፣ መሻያ መሳያ ወይም ደግሞ መሻህ የሚባለው ወይም ደግሞ ክርስቶስ የሚባል አለ። እሱንም ይጠብቁ ነበረ፣ መዝሙር ላይ ሁለት ሁለት ላይ ታገኘዋለህ። ሶስተኛው ነብዩ የተባለው ሌላም ይጠብቃል ወይም ተብሎ፣ ሶስት የሚጠብቁ ሰዎች አሉ። ይሄ ነብዩ የተባለው ማነው? እኮ ከኤልያስ በተለየ መልኩ ነቢዩ ተብሎ የተቀመጠው ማን ነው? የሚጠበቀው አልተጻፈልኝም። የሳልተጻፈልኝ ነገር ደግሞ እኔ ደግሞ ኮሜንተሪ እናያለን። አይዞህ ኦርቶዶክስ አይደለ? አሁን ምንድነው የምታደርገው? ይሄ ሶስተኛው ዘዳግም ይታያል 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትን ሁሉ ቃል ይነግራቸዋል አለ። ዮሐንስ ወንጌል 1:23 ላይ ያለው አይዶች ይጠብቁት የነበረው ነብይ ዘዳግም 18:18 ላይ ነው ብሎ ያስቀመጡት የናንተ ኮሜንታተሮች እኮ ማን ነው የሚለው መጀመሪያ እንመጣበታለን። ግን ሶስተኛ የሚጠበቅ ነብይ ነበረ። መጀመሪያ ኤልያስ ከዛ በኋላ እኮ ኤሊያስ እኮ ነገር የሚመጣ ይጠብቃሉ፣ ነው አሁን የሚጠብቁ አለ። ከምን መካከል ይላል እዚህ፣ ቁጥር ስለ ዘዳግ ማፍራት 18 ላይ ከወንድሞችች መካከል እንዳንተ ያለ ነቢይ አስነሳለሁ፣ ቃሌንም ባፉ አድርጋለሁ፣ ያዘቱን ሁሉ ቃል ሁሉ ይነግራቸዋል። ከማን ወንድሞች መካከል ነው የሚመጣው? ታሪኩን ከፍ ለማንበብ ይኖርብናል። እንደዛ ከሆነ አንበቦ ችግር የለውም። ግን ከማን ከማን ወንድሞች መካከል ነው የሚመጣው? የማን ወንድሞች ናቸው? ከማን ወንድሞች መካከል ነው የሚመጣው? ከ18 ከላይ ስለ ሌዋውያን ካህን የሚያወራው አይደለም። አይደለም ሐዋርያ ስራ ሐዋርያ ስራ ላይ ገባ ሰባት 36 ላይ እሺ፣ 36 እና 37 ላይ ታገኘዋለህ። ስለማን ደግሞ ይህ ሰው በግብፅ ምድር አለ። ይህ ሰው የሚለው ሙሴ ነው። ቁጥር 35 ለማየት ትችላለህ። ሙሴ በቁጥቋጦ በታየው በመላኩት፣ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው ማለት ሙሴ በግብፅ ምድር፣ በኤርትራ ባህር፣ በምድረ በዳ አመት ድንቅና ምልክትን እያደረገ አወጣቸው። ይህ ሰው አለ። ለእስራኤል ልጆች እንዲህ አላቸው፣ እግዚአብሔር ከወንድሞቻቸው አላቸው፣ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት። ያላቸው ሙሴ ነው አለ። ለእስራኤል ልጆች ምን አላቸው? ከወንድሞቻችሁ አለ አሁን ለእስራኤል ልጆች ወንድሞቻቸው እነማን ናቸው ብለህ መፈለግ ነው ያለብህ። መጽሐፉ እንዲናገር መፍቀድ ነው ያለብህ። ኦሪ ዘዳግም እዛው መጽሐፍ ላይ ምዕራፍ አራት ምዕራፍ ሁለት ቁጥር አራት ነው ለእስራኤል ወንድሞች ነው። ለእስራኤል ልጆች ወንድሞቻቸው እነማን ናቸው የሚለውን ነው። እሺ ኦሪ ዘዳግም ምዕራፍ ሁለት ቁጥር አራት ህዝቡም እንዲህ ብለህ እዘዛቸው፣ በሴር ላይ በተቀመጡ በወንድም ወጣቱ በኢሳው ልጆች አዎ። ህዝቡም እንዲህ ብለህ እዘዛቸው፣ በሴር ላይ በተቀመጡ በወንድሞቻቸው በኢሳው ልጆች ሀገር ታልፋላችሁ፣ እነርሱም ይፈሯቸዋል። እንግዲህ እጅግ ተጠንቀቁ ይላል። የኢሳው ልጆች እንደማን ናቸው? የኢሳው ልጆች እንደማን ናቸው? የንጉስ ልጅ ህዝቡም እንዲህ ብሉ እኮይ እሺ። እኮ ህዝቡም እንዲህ ብለህ እዘዛቸው። አዛዡ ሙሴ ነው አይደለ? አዎ እዘዛቸዋለሁ። እና ለምን ምንድን ነው ያለው እዛ ላይ እኮ እኮ አዛዡ ሙሴ ነው አይደለ? ገባኛው ግን ምንድን ነው ነጥቡ? ምንድን ነው ነው ምን ለማለት ነው ፈለጋቷል? ነው ይገብቶ እኮ አሁን የእንትና ወንድሞች ልንፈልግ እኮ ነው እኮ ማነው ይሄ ነው አላቸው። ለህዝቡ ምን አላቸው? በሴር ላይ በተቀመጡ በወንድሞቻችሁ በሴር ልጆች ሀገር ታልፋላችሁ። እነማንን ነው ታልፋላችሁ የሚላቸው ሙሴ? የእስራኤል ልጆች ነው አይደለ? የእስራኤል ልጆች ማለት ነው። አዎ የእስራኤል ልጆች። ለእስራኤል ወንድሞቻችሁ የሚለው ማንን ነው? ለእስራኤል ልጆች ወንድሞቻቸው እነማን ናቸው አለ? የማን ልጆች ናቸው አለ በሴር ላይ የተቀመጣችሁ ወንድሞቻችሁ የኤሳው ልጆች የኤሳው ልጆች ኤሳውና ያዕቆብ ምንድን ናቸው ወንድማማቾች ወንድማማቾች ናቸው ማለት ነው ኤሳው ደግሞ ኤሳው የሚባለው ደግሞ ኤዶማውያን ናቸው ዘዳግም አንድ ሁለት ላይ ማየት ትችላለህ የተለያየ ቦታ ላይ ስታያቸው ምንድን ነው የሚለው ወንድሞቻቸው የተባሉት አረቦቹ ናቸው ማለት ነው

ዘዳግም 237 ላይ ኤዶማዊው ወንድምህ ነውና ትጸይፈው፣ አለ ምን ነው አለ። የእስራኤል ወንድም ማን ነው? ኤዶማዊ ነው አለ። ኤዶማዊ ወንድምህ ነው። አላገኘ ነውም እኮ ቆይ እንጂ ተረጋጋ እንጂ ትንቢት እኮ ነው እኮ ትንቢት ነው። ኦሪት ዘኍልቍ ሃያ አስራ መጀመሪያ ወንድሞቻቸውን እናገኘው ኤዶማውያን ምን እንደሆነ አስረግጠህ ከነገር በኋላ ኤዶማውያን ማን እንደሆነ ደግሞ ይነገራሃል። ኦሪት ዘኍልቍ ምዕራፍ ሃያ ቁጥር 14 ላይ ኦሪት ዘኍልቍ ምዕራፍ ሃያ ቁጥር 14 ላይ ምዕራፍ 20 ቁጥር 14 ላይ ኦሪት ዘሁልቅ ምዕራፍ 20 ቁጥር 14 ላይ ሙሴ ከቃዴስ ወደ ደሚያስ ንጉስ መልእክተኛ እንዲህ ብሎ ላከ። ወንድም እስራኤል እንዲህ ይላል። ወንድም እስራኤል አለ። ስለዚህ ኤዶማውያን ለእስራኤላውያን ወንድማማች ናቸው። ግልጽ ነው ግልጽ ነው ጎይድ ቀጥል ነው ወይ ግልጽ ነው እዚህ ድረስ ግልጽ ነው ወይ እኮ ወንድም ማለት ወንድማማች ናቸው ያ በእስራኤል እንዴ ወንድም ማለት ቆይ ነው አይድል የፈለኩ ነገር ወንድም ማለት መስዋዕት አይደለ ጀስት ከስጋና ከደም መካፈል ብቻ አይደለም ባይሁዱ ዘንድ ያለው ወንድማማችነት ማለት ነው ለምሳሌ አስራሁለቱ ነገድ እስራኤሎች አሉ። ከዛ ውስጥ አላ አይደለ ሁሉም ወንድማማቾች ናቸው። ግን ሁሉም የራሱ ነገድ አለው። ሌሎችም ሳምራያንም ለነሱ ወገኖቻቸው ናቸው፣ ወንድሞቻቸው። ግን በስጋና በደም ስለተካፈሏቸው አይደለም። ስለዚህ ወንድም የሚለውን ብቻ ከስጋና ከደም ስለተካፈለ ብቻ ወንድማ ትለው ከስጋና ከደም ነው ከየኛው ከስጋና መደብ ነው። ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ ብትመለከተው ያህዌም ማለት ሁለት ወገኖች በማዕፀንሽ ናቸው፣ ሁለት ህዝብ ከሆድሽ ይፈልቃሉ አለ። ሁለት ህዝብ አየ። ማና ማናቸው? ኤሳውና ርብቃ ናት። ነው የምታወራው ለርብቃ የተነገራት ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ ያህዌም ማለት ሁለት ወገኖች በማዕፀንሽ ናቸው፣ ሁለት ህዝብ ከሆድሽ ይከፈላሉ አለ። ስለዚህ ቀድሞ የወጣው የመጀመሪያ ልጅ ስሙ ኤሳው ይባላል። ጸጉሩ ቀይ ስለነበረ ቀይ ማለት ኤዶም ማለት ነው። ኤዶም ተባለ። ዘፍጥረት 25 25 ላይ ይኸው እራሱ እዛው ላይ ማለት ነው በፊትም የወጣው ቀይ ነበረ፣ ሁለንተናው ጠጉር ለብሶ ስለነበረ ስሙን ኤሳው ተባለ ይላል። ከዛ ኤዶም ማለት ቀይ ማለት ነው ትርጉሙ። ራሱ ዘፍጥረት 36 አንድ ላይ የኤሳው ትውልድ ይህ ነው እርሱም ኤዶም ነው የሚለው ዘፍጥረት 36 አንድ ላይ ወጣለት። ዘፍጥረት 36 አንድ ላይ ይታያል። የኤሳው ትውልድ ይህ ነው እርሱም ኤዶም ነው አለ። ከዛ ቁጥር 8 ላይ የት እንደሚኖሩ መኖሪያቸውን ይነግርሃል። ኤዶማውያን የሚባሉት ኤሳውም በሴር ተራራ ተቀመጠ፣ ኤሳውም ኤዶም ነው አለ። የሴር ተራራ የት ነው ያለው ንጉስዬ? ኤሳውም በሴር ተራራ ተቀመጠ፣ ኤሳውም ኤዶም ነው። ሴር የት ነው ያለ? ሴር እኮ አሁን ልነግርህ እኮ ነው። አሁን በቃ እየመጣ ነው ወደ ነጥቡ። አሁን ኤሳው እና ያዕቆብ ወንድማማቾች ናቸው። ኤዶማውያን እና እስራኤላውያን ወንድማማቾች ናቸው። ከወንድሞቻቸው መካከል ማለት የእስራኤል ወንድሞች ከሆኑ ከኤዶማውያን መካከል ነው የሚመጣው። እኔ እንዲገባኝ ለምን መሰለህ? በጣም እየረዘምን ስለሆነ አሁን ቀላል አለ የለ ሾርት ከታደረገውና ኤሳው ወደ ኤዶማያን ሽፍት ማድረጉ ወደ ኤዶማያ ምድር ሽፍት ማድረጉን ትነግረኛለህ ነው። ኤዶማያን የት ነው የሚኖሩት? የት ነው የሚኖሩት? ኤዶም ኤሳው የት ነው ማለቴ። እንዴት ማለት አሁን ሴር የት ነው ያለው? አይ ተረጋግተህ እኮ ብታደምጠኝ ጥሩ ነበር፣ የንጉሥ ልጅ። ይሄ ሴር የት ነው የሚኖረው? የሚገኘው ቦታ በጣም ረዘም ሴር ነው። ሴር የት ነው ያለው? ቦታው ጂኦግራፊካሊ እሱን ማፕ ማድረግ አለብኛ። አርግ አርግ፣ እና ንገረኝ። እሺ እኔ አሁን አረብ ሀገር ነው አልኩህ። እኔ አንተ ደግሞ ሌላ ቦታ ብለ ንገረኝ። አረቦቹ ጋር ያለው እኮ አረብ ሀገር እኮ እንደዛ እኔ እኮ ምን ታውቃለህ። ወሂድ እ ጀስት እኛ አሁን ስለ ስለ ስላሴ ሲያስተምሩ እንደስንነግራችሁ አምጡ ትሉናላችሁ፣ ከአንድ ቦታ። አንተ ግን አሁን ካንድ ቦታ እኮ እንት አሁን፣ ይኸውልህ ምን አለ መሰለህ፣ ከአረቦቹ መካከል፣ ቆይ ከአረቦቹ መካከል ነብይ እንደሚመጣ ነገርኩህ። እኔ አሁን ማን እንደመጣ እነግርሃለሁ እራሱ ግን አሁን ሴር የት ነው ብለህ ደግሞ አጥና። ሴር የት ነው ያለው? አንድ ማፕ ማፕ አድርግ እስኪ ከዚያ ማፕ አድርግ። ሴር የት ነው ፋራን የት ነው ብለህ ጠይቅና ፋራን እና ሴር ላይ ነው የሚኖሩት እና ሲና፣ ሶስቱ ሶስቱ ተራሮች ማለት ሰንሰለታማ ናቸው። ማፕ አድርግና ንገረኝ። ኖማዲክ አረቦች ናቸው እራሱ ኦኬ፣ ተመለስና እኛን እንመርመር እንትል እንፈልግ፣ አሳዩት እስቲ ፓራን ሴርና ሲና ሳውዲ አረቢያ ውስጥ ነው ያሉት ሶስቱ። ሶስቱም ደግሞ እስማኤላውያንና ኤዶማውያን ተጋብተው ነው አረቦች የሚባሉት። እኔ ይሄ ኢንተርኔት አይሰራም እንጂ ይከፍትለት ነበር። የሚከፍት ካለ ኢንተርኔት ያለው ይከፍታል። አዎ፣ አይ፣ ሀሰን እየነዳ ስለሆነ ትንሽ አልተመቸው። እራሱ ማለት ነው። አይ እራሱ እንትን ይበልና ሌላ ቀንም እንትን ማለት ይችላል ከፈለገ። እንዳይሰምንት ማለት ነው የምችሉ ሰዎች መክፈት የምችሉ ሰዎች ግቡ። ሙስሊሞች ሴር፣ ሲና፣ ፋራን የሚባሉ ተራሮች ሶስቱም ያሉት ሳውዲ ውስጥ ነው። ፋራን እያሳየው ነው። መኪና እንዳትጋጭ አደራህን አላህ ይጠብቅህ። የንጉስ ልጅ አለ ተመለስን እና ግዝህ መተው። ፋራን የት ነው? ፋራን ነው በአማርኛ የሚባለው። ፋራን ይለዋል በእንግሊዝኛ ዴዘርት ኦፍ ፓራን ይባላል። አረብ ማለት ዴዘርት ማለት ነው፣ በነገራችን ላይ ምድረ በዳ ማለት ነው። እሺ፣ ለወደፊቱ ማለት ነው። አረብ ማለት ምድረ በዳ ማለት ነው ትርጉሙ። እስቲ ያዙልኝ፣ አረብ ማለት ምን ማለት ነው ተብላችሁ ብትጠየቁ፣ ሲምፕሊ ምድረ በዳ ዴዘርት ማለት ነው፣ በረሃማ ማለት ነው። የበረሃማ የሚኖሩበት አካል እስማኤላውያንና ኤዶማውያን የሚኖሩት እዛ ነበረ በፓራን ምድረ በዳ እና ባይብል ራሱ የሪፈረንስ ትመለከቱት መካና ኢጃዝ በሚባል አካባቢ ላይ ነው ያለው። ፓራን በሁለቱም መካከል ነው ያለው ራሱ ጂኦግራፊካል ሎኬሽኑ ማለት ነው። ክርስቲያን ትራዲሽንም የቂሳርያው አውሳቢዮስ እነ ጄሮ ሙላ ሳይቀር አረቢያ ዴዘርት ነው ብሎ ያስቀመጡት። ይሄው ክርስቲያን ትራዲሽን ብለ አስቀምጠው ውረደለት እዛው ላይ እዛው ላይ አሁን የገባህበት ላይ ዴዘርት ኦፍ ፓራን ብለብ ይታያል ዘጋ ይሄን ክርስቲያን ትራዲሽን ብለው ያዘው፣ ክርስቲያኖች ራሳቸው ምን እንደሚሉ ይታያል። ይሄን ክርስቲያኒቲ የሚለው እሱ ጋር አያችሁት። ይሄን ክርስቲያኒቲ ትራዲሽን በክርስትና ትውፊት ቦዝ፣ አውሳቢዮስ አውሳቢዮስ ማለት የቂሳራ አውሳቢዮስ ታሪክ ጸሐፊው ኤንድ ጄሮም ጄሮም ሪፖርት ባደረጉት ፓራ ወዝ ዘ ሲቲ ፓራ ዴዘርት ኢን አረቢያ ዴዘርት አለ። አረቢያ ውስጥ ነው ያለችው አለ። ሳውዘርን ዮነዝ ሳውዝ ኢስት የሆነው ፓርት ፓራን የምትገኘው ተራራ ወዛው ነው ብሎ ነው ያስቀመጡት። ፓራን ሲና እና ሴር ሰንሰለታማ ተራሮች ሆኖ አረቢያ ውስጥ ነው፣ አረብ ውስጥ ነው ያሉት። ግልጽ ነው። የንጉስ ልጅ እሺ፣ አይ ነው ልጠይቅ፣ እስኪ ማለቴ ፋራን፣ አረብ አረብ ብለህ ዝም ብለህ ኮንክሉድ ከምታረገው ስፔስ ፎቶውን ንገረን። ፋራን ከመካ ስንት ኪሎ ሜትር ነው ርቀቱ? አረብ ሀገር ሳይሆን እዚህ ጋር ሳቢዎስ እንዳስቀመጠው ከሆነ በመካና በእንትን መካከል ነው። ይሄ በመካና በምንድን ነው የሚባለው? በመካ በጣይፍ ነው። ቆይ አይደለም ራሱ በመካና ፋራን። አይ የመን ውስጥ አይደለም፣ የመን ውስጥ አይደለም፣ የመን ውስጥ አይደለም። አይደለም። ይህ ብን የመኖች ራሳቸው አረብ አረብያን ናቸው። ራሱ አረብያን ናቸው እነሱ ራሳቸው እነሱ ናቸው። ግን እሱ አይደለም ፋራን የመን አይደለም። ማን ያለ ኖ ወይ የመን አላልኩም እኮ እዛካ እዛ ውስጥ ነው። አረብ በአረብ አረብ የአረብ ምድር የሚባለው ይሄ፣ ሚድል ኢስት የሚባለው ለምሳሌ። ስለዚህ ችግር የለውም ጂኦግራፊክ የሆነ እንትን ችግር የለውም። አሁን ምን ታደርጋለህ? ቀለል ስፔሲፊክ አድርጌ ቀለል አድርጌ ልስጥህ። እሺ፣ እስካሁን ድረስ የሄድኩበት ርቀት ምናልባት አልተመቸ ይሆናል ማለት ነው። ዋናው ነገር ማጠቃለያ ልስራበትና ወደ እንትኑ ልምጣለ ወደ አንተ ነጥብ ልምጣለ እኛ ያለው ምንድነው አንድ ቁጥር 19 እስከ 23 ባለው መሰረት አይሁዲያኖች የሚጠብቁት ሶስት ሰዎችን ነበረ። አንደኛው ኤልያስ ነው። ሁለተኛ መሲሁ ነው። ሶስተኛው ደግሞ ነብዩ ነው። ነብዩ የተባለው የት ላይ ነው? ኦሪ ዘዳግም 18 18 ላይ ነው ያለው። ኦሪ ዘዳግም 18 18 ላይ ያለው ነብይ ከወንድሞቻቸው መካከል እንደሚነሳ ተነግሯል። ወንድሞቻቸው የተባለው ኦሪ ዘዳግም ምዕራፍ 6 ምዕራፍ ሁለት ቁጥር አራት ላይ የኤሳው ልጆች ነው ተብለዋል። ኤሳውያን የሚኖሩት የት ነው ብለን ስንመረመረውና ስናጠና ኤሳውያን የሚኖሩት አረቢያን ዴዘርት ውስጥ ነው። አረቢያን ዴዘርት የሚባለው ፓራን፣ ሴርና ሲና ናቸው ሶስቱ ናቸው። አሁን እንደዛ ከሆነ ዘብጥረት 21 21 ላይ አንድ ማጠቃለያ እንስራና ከዛ በኋላ አንተ እከሌ ነው ብለህ ትነግረኛለህ። ኦሪ ዘብጥረት ምዕራፍ 21 ቁጥር 21 ላይ እስማኤል በፓራን ምድረበዳ ተቀመጠ ይላል። የት ነው የተቀመጠው? በፓራን ምድረበዳ ተቀመጠ ይላል ሙስፓይር በፓራን ምድረ በዳ ተቀመጠ ይላል። አሁን የሚነሳው ነገር ከዛ ከፋራን ከምድረ በዳ ውስጥ ከበምድረ በዳ የሚመጣ ሰው አለ የሚመጣው ሰው ማነው ነው። ዕንባቆም ምዕራፍ 3 ቁጥር 3 ላይ ቅዱሱ ከፓራን ተራራ ይመጣል ይላል። ስለማንም የሚያወራው የንጉሥ ልጅ ቅዱሱ ከፓራን ተራራ ይመጣል ይላል። ማን ነው ይሄ ቅዱሱ የተባለው? አምባቆም ስንት ስንት አምባቆም ሶስት ሶስት ላይ ትንቢተ አምባቆም ምዕራፍ ሶስት ቁጥር ሶስት ላይ ወጣኔ ልጁ ሳውት። ምናልባት ኔትወርክም ሊሆን ይችላል ሳውት።